ሰበር ዜና ተሰምቷል። ለህሉና ትግሉ ደጋፊዎች እና ለመላው የአማራ ፋኖ አባላት እንደሁም ለአማራ ህዝብ እንኳን ደስ ያላችሁ ለማለት እንወዳለን። የአማራ ፋኖ ብሔራዊ ኃይል አዲስ መዋቅርና አደረጃጀቱን ሰርቶ ይፋ አድርጓል። በተለይ ከቦታና ከአካባቢነት ጋር የተያዙ ስያሜዎች አሁን ላይ መስተካከያ ስለተደረገባቸው ህዝቡ ይወቅልን ብሏል። የአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ አለን። እሱን በቀጥታ ወደ እናንተ የምናደርስ ነው የሚሆነው። ከዚህ ባሻገር በተለያዩ የ የአማራ ሄሉና ትንቅንቅ የሚገኙ ቀጠናዎች አካባቢ የተደረጉ አበይት የግንባር መረጃዎች አሉ። በርካታ የድል መረጃዎች ደርሰውናል። ከፋኖ ዴይሊ ሚዲያ ወደ እናንተ የምናደርሳቸውን የሚሆነው ቀደም ያድርገን ግን የአማራ ፋኖ ብሔራዊ ኃይል ይፋ ያደረገውን መግለጫ እናስደምጣቸዋለን። እስካሁን ድረስ የቀጠለውና ግማሽ ክፍለ ዘመን ያስቆጠሩ የህዝባችን መከራ ያልተገታበት ምክንያት የአማራ ልጆች በኢትዮጵያ ፖለቲካ ውስጥ ተሳትፎ ሳይኖራቸው ቀርቶ ወይም ሰላማዊ የሚሆነ ወታደራዊ ፖለቲካ ድርጅት ሳያዋቅሩ ቀርተው አይደለም ይላል በመግለጫው ላይ። የሚሳተፉበት ወይም የሚያቋቁሙት ድርጅት አማራነትን የማያውቅ ኢትዮጵያ ወይም ከአማራነት ያነሰ ንዑስ ክፍለ ሀገራዊ ስለነበር ነው። የአማራ ሕዝብ ብቸኛ የመዳኛ መንገድ አማራነት ነው። አማራነትን የማያውቅና የተጸየፈ ኢትዮጵያዊነትም ሆነ ንዑስ ክፍለ ሀገራዊ አደረጃጀቶች ህዝባችንን የህልውና አደጋ አይቀለብሰውም። ይላል መግለጫው። ከዚህ የተነሳ ያለፈውን የትርክ ትዳ ለመቀልበስ በየዕለቱ እየተፈጸመ ያለውን የዘር ማሳሳት፣ የዘር ማጽዳትና የዘር ፍጅት ለማስቆም በብልጽግና መንግስት የተከፈተብንን ጦርነት ለማክሸፍ የሀገሪቱን ስርዓተ መንግስት ተገቢውን ህዝባዊ ውክልና ለህዝባችን ለማጎናጸፍ እና የኢትዮጵያን ሀገር መንግስት ያለምንም ስጋት እንዲቀጥል የሚያደርግ እውነተኛ የአማራ ህዝብ ድርጅት አራቱን አደረጃጀቶች በማክሰም የአማራ ፋኖ ብሔራዊ ኃይልን መመስረታችን ይታወቃል ብሏል። ድርጅታችን የአማራ ፋኖ ብሔራዊ ኃይል ከተመሰረተበት ቀን ጀምሮ በየቀጠናው ልዩ ልዩ ስራዎችን ሲሰራ መቆየቱ የሚታወቅ ሲሆን የድርጅቱን ስራዎች ይበልጥ ለማሳለጥ ያግዝ ዘንድም የድርጅቱ ማዕከላዊ ኮማንድ የሚከተሉትን አበይት ውሳኔዎች አሳልፏል ብሏል። አንደኛ፣ የአማራ ፋኖ ብሔራዊ ኃይል ወጥና ውሁድ ድርጅት ስለሆነም ከዚህ ቀደም የነበሩትን የድርጅቱ ስያሜዎችና ሎጎዎች አክስሞ የፖለቲካና የወታደራዊ ስራዎቹን ለማሳለጥ ከቀጠናና በእዝ መሰየም አስፈልጎታል። ስለሆነም የአማራ ፋኖ ብሔራዊ ኃይል ስር የተዋቀሩ አደረጃጀቶችን የቀድሞ ስያሜና ከተጠቀሰው ቀን ጀምሮ የሚጠሩበትን ስያሜ በሚከተለው መልኩ መሆኑን ለሕዝባችን ለሰራዊታችንና ለሚዲያ አካላት እናሳውቃለን ብሏል። ከዚህ ቀደም የአማራ ፋኖ አንድነት በጎንደር ይባል የነበረው አሁን ላይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ እንዲባል፣ የአማራ ፋኖ በጎጃም ይባል የነበረው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ፣ የአማራ ፋኖ በወሎ ቤተ አማራም የነበረው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የአማራ ፋኖ በሸዋ ይባል የነበረው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠናም አሳምነው እዝ ተብሎ እንዲሰየም ውሳኔ ላይ ተደርሷል። ሁለተኛ የድርጅታችን ማዕከላዊ ኮማንድ የድርጅቱን የፖሊት ቢሮና የስራ አስፈጻሚ ኮሚቴ ተግባርና ኃላፊነት የተሸከመ በመሆኑ በስሩ ሶስት አበይት ኮሚቴዎችን አዋቅሯል። እነዚህም የፖለቲካና የውጭ ጉዳይ አብይ ኮሚቴ፣ አስተዳደራዊ ጉዳዮች አብይ ኮሚቴና ወታደራዊ ጉዳዮች አብይ ኮሚቴ ናቸው። ስለሆነም አብይ ኮሚቴዎቹ ከአራቱም የድርጅታችን ቅርንጫፎች የስራ አስፈጻሚዎች በማካተት ንዑስ ኮሚቴዎችን እያዋቀሩ የድርጅቱን ስራዎች እንዲያስኬዱ ተወስኗል ብሏል። ሶስተኛም በተጨማሪ ማዕከላዊ ኮማንዱ የድርጅቱን የማዕከላዊ ኮሚቴ አባላት የስራ አስፈጻሚ ኮሚቴና የፖሊስ ቢሮ አባላትን በአጭር ጊዜ ውስጥ እንዲቋቋሙና ድርጅቱ በሕዝባችንም ሆነ በሀገራችን የሚጠበቅበትን ግዴታዎች እንዲወጣም ውሳኔዎችን አሳልፏል። ህሉናችን በተባበረ ክንዳችን የአማራ ፋኖ ብሔር ኃይል ማዕከላዊ ኮማንድ ሲል ያወጣው መግለጫ ያስረዳል እኛም ወደ እናንተ ጆሮ አድርሰነዋል ውድ አድማጭ ተመልካቾቻችን ወደ ግንባር መረጃዎቻችን ተሸጋግረናል ወደ እናንተ እናደርሳለን ውድ አድማጭ ተመልካቾቻችን በምስራቅ አማራ ቀጠና የምኒልክ እዝ ስር የሚገኘው የአሳምነው ጽጌ ኮር በዛሬው ዕለት ልዩ የኮማንዶ ሰልጣኞችን ማስመረቁን ይፋ አድርጓል በቀድሞ የአማራ ልዩ ኃይል ዋና አሰልጣኞች የተጣመሩበትና በአይነቱ ልዩን የተባለ ከ600 በላይ የኮማንዶ ኃይል በወሎ ላስታ ቀጠና መመረቁ ተመላክቷል። የምስራቅ አማራ ቀጠና የምንልክ እዝ የጀኔራል አሳምናው ጽጌ ኮርን ለተከታታይ ወራት የሰለጠኑ የኮማንዶ አባላቱን በዛሬው ዕለት በማስመረቅ ወደ ተለያዩ የግዳጅ ቀጠናዎች ስምሪት ስለመስጠቱም ለማወቅ ተችሏል። ይህንን የምረቃ ስነስርዓትም የኮሩና የእዙ የበላይ አመራሮች በተገኙ ያለበት ያከናውነ ሲሆን የተለያዩ ሽልማቶችንም ማከናወኑ ነው የታወቀው። የላስታ ሳምነው ጸጌ ኮር ዋና አዛዥ ወንድሞ ማሩ እንደዚሁም ምክትል አዛዥ ዘመቻ መምሪያና የተለያዩ ኃላፊዎች በመገኘት በስነስርዓቱ ላይ ታድመዋል። ከዚህ ባሻገር ኮሎኔል ሞገስ ዘገይን ጨምሮ የቀድሞ ልዩ ኃይል ዋና አሰልጣኝ የነበረው ኮማንዶ ዮሴፍ አስማረም እንደዚሁም ምክትል አዛዦቹ እና ሌሎችም ጨምረው በዚህ ስልጠና ላይ ትልቅ አስተዋጽኦ ያበረከቱት በፕሮግራሙ ላይ እውቅና ተሰጥቷቸዋል። በተለያዩ ቀጠናዎችም ኃላፊነታቸውን ለመወጣት ስለመወሰናቸው ነው ለማወቅ የተቻለው። ወዳማሽ ተመልካቾቻችን፣ ወደ ሌላኛው የግንባር መረጃችን ነው የምንሸጋገረው። በዛሬ ዕለት በተደረጉ የግንባር መረጃዎች በምዕራብ አማራ ቀጠና የበላይ እዝ ስር የሚገኘው የሜጀር ጀነራሉ ባንተ አባተ አንደኛ ኮር እጅግ አስደማሚ የሚባሉ አውደ ግንባሮችን ሲያደርግ ውሎ ድል አስመዝግቧል። የኢንጂነር ስመኘው በቀልና አጼ ፋሲል ክፍለ ጦር በፎገራ ወረዳ መነጉዘር ቀበሌና አገረ ሰላም ቀበሌ ላይ በጥምረት የአገዛዙን ተመራራዊ ሰራዊት ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ተኩል ድረስ ድረስ የተባበረ ክንዳቸውን እያሳረፉበት ይገኛሉ። አገዛዙ አለኝ ያለውን ኃይል በቀጠናው ላይ እንዳሰማራ የአደባባይ ምስጢር ሲሆን በዚህ የተነሳ በሁሉም የፎገር አቅጣጫ ተጨማሪ ኃይል ማስጠጋት ቢሞክርም ማሳካት ግን አልቻለም። አባ ውልዳ የተባለ ልዩ ቦታ ላይም በሚደረግ ውጊያ አገዛዙ ተስፋ የመቁረጥ ስሜት ስለያዘው ኢላማውን ያልጠበቀ የቡድን መሳሪያ ተኩስን ሲፈጽም በተቃራኒ አማራ ፋኖ የበላይነት ስነ ልቦና እየተቀዳጀ ይገኛል። በዚህ ውጊያም አራዊ ሰራዊቱ የተመታበት ቁስለኛም ሆነ ሞት ከአባ ውልዳ ማውጣት ያልቻለው የአገዛዙ ኃይል አርበኞቹ 360 ዲግሪ ጠላትን መውጫ ሳጥተው ከባብ በመፈጸም ከፍተኛ ድል አስመዝግበዋል። የአማራ የአማራ ፋኖ በሁሉም ዘርፍ ብልጫውን ወስደው ጠላትን እያንበረከኩት ይገኛሉ። ከ9 ሰዓት በላይ በሚደረገው ፍልሚያም ፍትህን አምባ አንጋባዎቹም አማራዎች የበላይነትን ወስዷል ብሏል። በተመሳሳይ በሰኔ 16 እና ሰኔ 17 ቀን የሜጀር ጀነራል ዋንታ ባተ ተወራሪ ክፍለ ጦርና የጉና ክፍለ ጦር በጥምረት ከጸዶዬ እስከ ሾለክት ከደንጎልት እስከ ማጎት ከአንዳቤት ቤት እስከ ደራ ከስቴ እስከ ደራ ተግተል ትሎ የመጣውን 74ተኛና 23ተኛ ክፍለ ጦር የ33ኛ ኮር ልዩ ኮማንዶና የኮሩንቃኝና መሐንዲስ በመጣበት መንገድ አስተናግደውታል። የጣና ግላውዲውስ ክፍለ ጦር ሜካናይዝድ ክፍል የራሱን አሻራ አሳርፏል። በዚህ ውጃ የጉና ክፍለ ጦር አካል የሆነው አንድ አቤት ብርጌድ በገነተ ማርያም በኩል የመጣውን አራዊት ሰራዊት በሚፈልጉበት ምሽግ ወጆ በረሃ እስከሚገባ ድረስ ከጠበቁ በኋላ የሚገባውን ፋናዊ ቅጣት ሰጥተውታል። አራዊት ሰራዊቱም ተርገብግበው በብርሃን ፍጥነት ወደ ወለሽ ከተማ እንዲመለስ ተገዷል። በደራ ወረዳ ሳና ከተማ ደግሞ ከትላንት በስቲያ ሰኔ 16 2017 ዓ ም በሳና ከተማና ዙሪያ ውጊያ እየተደረገ የአገዛዙ ሰራዊት በጎን ተቋማትን ዘርፏል። ተሸናፊነቱን በሚገባ ተግባር እየገለጠ በሚገኘው አብይ አህመድ የመከላከያ ሰራዊት ለሁለት ዓመታት በአማራ ፋኖ ጥበቃ ሲደረግለት የቆየውን የሳና ሁለተኛ ደረጃ ትምህርት ቤት ጀነሬተርና ኮምፒውተሮችን ዘርፎ በመጫን ወስዷቸዋል። እንደ አገዛዝ ሲሸነፍ የህዝብ ንብረቶች ይዘርፋል፣ ተቋማትን ያወድማል፣ እየትውልድ ተቋማትንም ወደ ፍርስራሽነት ይቀይራቸዋል። ሳና ከተማ የሁለተኛ ደረጃ ትምህርት ቤት ጀኔሬተርና ኮምፒውተሮች የዘረፉት በ74ኛና 23ኛ ክፍለ ጦር አመራሮች እና በኮሩ ልዩ ኮማንዶ አመራሮች ነው ተብሏል። እነህ የህዝብና የትውልድ ጸሮች ቁሳቁሶችን ወደ ባህር ዳር ጭነው ስለመውሰዳቸውም የደረሰው መረጃ ያሳያል። ተስፋ የቆረጠው አገዛዝ ከዚህ የባሰ እርምጃ ይወስዳል። የአማራን ሕዝብ ይህንን አገዛዙ የነውር ግብር ጠንቅቆ ሊያውቅም ይገባል። የአማራ ፋኖ በተቃራኒው ከመቼውም ጊዜ በላይ ሰልጥኗል፣ ተደራጅቷል። ከነፍስ ወከፍ መሳሪያም ወደ ሜካናይዝድ በብርሃን ፍጥነት ተሸጋግሯል። የሞራል የበላይነት በውጊያ ጥበቡ እያስመሰከረ፣ ከትላንት ስህተቱ እየተማረ፣ በስነ ምግባር መመሪያ ሰራዊቱን እየመራ፣ በውስጥ ጠላቶቹን እያጸዳም፣ የሲቪል አደረጃጀቶችን እየሰራ፣ ውጊያዎቹን በቅድ እየፈጸመ፣ ግዙፍ የነፃነት ተፋላሚ ተቋምን እየገነባ ነው የሚገኘው የአገዛዙ አገልጋይ የነበረ ጥምር ጦር እያፈራረሰ የአማራ ተቀላቀለ ስለመሆኑም በሌላኛው ደግሞ ግንባር ተሰምቷል። የአገዛዙና ወረኝነት የተረዱ አካላት የመከላከያ ተቋማትን እየተው ወደ አማራ ፋኖ በገፍ እየተቀላቀሉ ሲሆን ለአብነትም ሰሞኑን በአንድ ሌሊት ብቻ አንበሳሜ ከተማ 39 አድማ ብተናዎች ወደ ፋኖ ተቀላቅለዋል። የአማራ ፋኖም ተገቢውን ትምህርት እየሰጠ መታገል የሚሻ እንዲታገል፣ ወደ ቤቱ መሄድ የሚፈልግ ወደ መጣበት መዳረሻ እየተሸኘም ይገኛል። የአገዛዙ እድሜ አርዛሚ ወታደሮች አውቀውም ሆነ ሳያውቁም ህዝብን መከራ ውስጥ እየከተቱላለና ትውልድን ለማምከን የሚደግመውን የአብይ አህመድ ዙፋን አርዛሚ የሆኑ አካላት ያሉበትን ተቋም ነውረኝነት ተገንዝበው ተቋሙን ለቀው እንዲወጡ እናሳስባለን ብንል የሜጀር ጀነራል ዋንተ አባተን አንደኛ ኮር ነው መረጃውን ያደረሰን። ወደ ሌሎች መረጃዎቻችን እንሸጋገራለን። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ እዝ ዳግማ የቴዎድሮስ አምስተኛ ኮር አካል የሆነው የጎንደር ቢጋሻው ክፍለ ጦር አደገኛውን ሰላይ ላይ በቁጥጥር ስረዋል። አገዛዙ ብልጽግና አመራሮች የጎንደር ቢጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየን ለመግደል ተልእኮ ተሰጥቶት የነበረው አደገኛውና ወዳደሩ አድኖ ንጉሴ በሬ የተባለ ግለሰብ በጎንደር የበጋሻው ንስሮች ታድነው በቁጥጥር ስር ውሏል። ግለሰቡ ከአገዛዙ ብልጽግና ኮማንድ ፖስት ኃላፊ ሌተናል ኮሎኔል ኢሳቅ ሂሳና ከጎንደር ዙሪያ ወረዳ ሰላምና ደህንነት ኃላፊ ሰለሞንና ሌሎች አመራሮች በመጀመሪያ ዙር ከ400 ሺ ብር በላይ ክፍያ ተከፍሎ ተልእኮ ለመፈጸም ወደ ጎንደር በጋሻው ክፍለ ጦር ታጋይ መስሎ የበግ ለምድ ለብሶ የገባው ገዳይ በቁጥጥር ስር ውሏል። ግለሰቡ ከመጀመሪያው ዙር ክፍያ በተጨማሪ ግዳጁን ከፈጸመ በኋላ ደግሞ የቦታ የገንዘብ እንዲሁም ከሀገር እስከ ማውጣት ወጣት ቃል ተገብቶለት የነበረ ቢሆንም ጉሮሮም ታንቆ ሳይበላው በጎንደር በጋሻው ንስሮች ቁጥጥር ስር ውሏል። አርበኛ ወርቁ ዘገዬ ጎንደሬው በጋሻ ክፍለ ጦር የሚኮራበት ጠላት ስሙን ሲሰማም በቁሙ የሚፍረከረክለት የብረት አጥር፣ የአማራ ኩራት ከተዛዙ ባንዳዎች ከዳባት እስከ በለሳ ከደንቢያ እስከ አርማጭሆ ምድር ላይ እንደ ቄጠማ ይዘረረ የወንዶች ቁና በክፍለ ጦሩ የጀግኖቹ ስሙ በፋኖ ትግል በወርቅ የተመዘገበ ነው። ጎንደር በጋሻው ክፍለ ጦርን ጠላት በምንም መቼም ቢሆን ቀን ሆነ ሌሊት፣ አይደለም አመራር ሆነ አባልን መግደል ቀርቶ በቀጠናው አያልፍም። ምክንያቱ ምስሮች ሁሌም ዝግጁ ናቸውና ስለዚህ ከአሁን በኋላ የፋኖ አመራሮችና ታጋዮችን ለመግደል ተልእኮና ትእዛዝ ተቀብለው የሚመጡ ወዳደሮች ከድርጊታቸው እንዲቆጠቡ የመጨረሻው ወንድማዊ መልክት መልእክት እናስተላልፋለን። ህሊናችን በተባበረ ክንዳችን ሲል የአማራ ፋኖ ነው ብሔራዊ ኃይል የምዕራብ ጎንደር ቀጠና በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድለው ደሴ ወይም ካስትሮ ያወጣው መረጃ ያሳያል። አሁንም ወደ ሌላኛው መረጃ ተሸጋግረናል። በጎንደር እንቆያለን። የአማራ ፋኖ ብሔር ኃይል ሰሜን አማራ ቀጠና በላይ እዝ አንደኛ ከውር ሜጀር ጀነራሉ ባንታባት ተወራሪ ክፍለ ጦር ሰኔ 18 2017 ዓ ም በደራ ወረዳ ርብ ገበያ ከተማ በገላውዲዮስ ከተማ ዙሪያ የገጠር ቀበሌዎችና ልጫ ከተማ ከቀኑ 10 ሰዓት ጀምሮ ከአገዛዙ አራዊት ሰራዊት ጋር ከፍተኛ ትንቅንቅ ያደረገ ይገኛል። ይህ የአማራ ሰራዊት የትኛውንም ጠላት የማንበርከክ አቅማቸውን ከአባታቸው ባንታባት የተወረሰ ነው እና ሌላቸው ህብረታዊ ነፍጣቸው እንደሆነ በጽኑ አምነው ጠላትን ያደባያሉ ብሏል። የአገዛዙ ሰራዊት በዚህ ሰዓት ከደብረታቦር ከስቴ ከአንበሳሚ እና ከአንድ አብይት ተጨማሪም ኃይል እያካለለ ነው የሚገኘው 77ኛ ክፍለ ጦር በማህደር ማርያምና መካነ ኢየሱስ በኩል ወደ ግንደት መስመር ለመክበብ ሲሞክር፣ ሌላኛው 7ኛ ኛ ኮር ልዩ ኮማንዶና የኮሩቃኝና መሐንዲስ ኃይል አለኝ ያለውን የቡድን መሳሪያም ከ223 ሞርተርና መሰል መሳሪያዎችን እየተጠቀመ ነው። ነገር ግን ለየትኛውን ፋሽስታዊ አገዛዝ የማይንበረከኩት ጥበበኞቹ የጥበብ ልጆች ጠላታቸውን ሁሉ እያሳፈሩ ነው የሚገኘው የሜጀር ጀነራል ውባንተ አባተ ተወራሪ ክፍለ ጦር አሁን ላይ በቁጥርም በጥራትም ግዙፍ ተቋም ሆኗል። የውባንተ ጦር ባለበት ግንባር ሁሉ ጠላት እየጠላቸው ቢሆን አቃቅማቸውን አድንቆ ነው የሚመለሰው የሚመሰክረው ይህ ክፍለ ጦር ህዝባዊነትን ተቀዳሚ እስትንፋሱ ያደረገ ሲሆን፣ አስረግጠን መናገር የምንችለው በቀጠናው ላይ የውቤ ጦር ስነ ልቦና የመዋጋት አቅምና የቡድን መሳሪያ አራዊት ሰራዊቱ መስክሮላቸው ብቻ ሳይሆን የውባንተ ጦር ባለበት መሄድ እንደማይፈልጉ ነው የሚመሰክሩት። ዘረ ውባንተዎች፣ መዳኛቸውን ክንዳቸው፣ ማሸነፊያቸው አማራነታቸው፣ ወንድማማችነታቸው ከጽኗለት ብረታ ፍቅራቸውና በጥቅሉ ከአገዛዙ የጸጥታ ተቋም የተሻለ ስልጡን ሰራዊት መያዛቸውና የልብ ትጥቅም ማስታጥቃቸው የአሸናፊነታቸው ቁልፍ ሚስጥሮች ናቸው። ይህ ሰራዊት በህገ ደንብ የሚመራ አድርግ አታድርግ የሚተገብር የዘመናዊ ውጊያ ስልት የታነጸ ከሽምቅ ውጊያ ይልቅ መደበኛ ውጊያን የሚተገብር ምሽጎችን የመሰባበር አቅም ያለውና በጥቅሉ የህልና ትግሉ በውል የተረዳ የውባንታባተ እውነተኛ የግብር ልጅ ናቸው ሲል የሜጀር ጀነራል ውባንታባተ ኮር የህዝብ ግንኙነት ኢንጂነር ሀቅ ያለው ጸጋም

ወደ ምስራቅ ቀጠና ተሸጋግረናል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምንልኪዝ የፋኖ ጠንካራ ይዞታዎች አስለቃለሁ በሚል ምሽጉን የለቀቀው የጠላት ኃይል ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ፋኖ ይዞታዎችን በማስጠበቅ ሌሎች ድሎችንም እያስመዘገበ ይገኛል። በአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የምስራቅ አማራ ኮር አንድ ሐውጃኖ ክፍለ ጦር ባለፉት ሶስት ቀናቶች ጠንካራ ይዞታዎችን ለማስለቀቅ የመጣን ጠላት ብርቱ ተጋድሎ በማድረግ ጠንካራ ይዞታዎቻቸውን በማስከበር ወደ መጣበት መልሰውታል። ምስራቅ አማራ ኮር አንድ ሐውጃኖ ክፍለ ጦር ለተከታታይ ሶስት ቀናት ያደረግባሉ ተጋድለው እግረኛ ሬጅመንቶች በርካታ የፋሽስት ብልጽግና ሰራዊት ሙትና ቁስለኛ በማድረግ ጀብድ እየፈጸመ ያለ ሲሆን፣ የክፍለ ጦሩ ሜካናይዝድ ሞርተረኞች ደግሞ ቀንቡላውን ኪሱ ውስጥ እየከተተም ድራሹን አጥፍተውታል። የፋሽስቱ አገዛዝ ከመስከረም 30 እስከ ነሐሴ 30 ውራት እየቀያየረ ፋኖ አጥፋለሁ በሚል ባለፉት ሁለት ዓመታት ከሁለት ወራቶች አጀንዳውን እየቀያየረ በርካታ ዘመቻዎችን ቢያካሂድም ንጹሐንን ከክላሽ እስከ ጀትና ድሮን ተጠቅሞ ከመጨፍጨፍ ባለፈ ጠብ ያለ ውጤት ማምጣት አልቻለም። ይልቁንም ግብአተ መሬቱ ሊፈጸም ጣረሞት ላይ ይገኛል። ፋሽስቱ አገዛዝ ፋኖነት ሲፈጠር ሽንፈት ያልተፈጠረበትና ስሪቱ ድል አድራጅነት ማሸነፍ መሆኑን ዘንግቶት ዛሬም ይሄ ዘመቻውን ቀጥሎ እስከ ሰኔ 30 ፋኖ አጥፋለሁ ብሎ ዘመቻ ማዕበል በሚል ቅዥት እየተላላጥና እየተጋጋጠ ይገኛል ብሏል። አገዛዝ ብልጽግና ክረምት ሳይገባ ፋኖን አጥፋለሁ ካልቻልኩ አዳክማለሁ በሚል የቀን ቅዥት በበርካታ የወሎ ቤት አማራ ቀጠናዎች ከየቦታው ታፍሶ ለብለብ ሰልጥኖ የመጣ ሰራዊት አዝምቶ በእግረኛ ከፍተኛ ሜካናይዝድ እንዲሁም በአየር ኃይል ጀትና ድሮን ታግዞ ከወረዳና ዞን ከተሞች ምሽጉ ቢንቀሳቀስም የፋኖን ክንድ መቋቋም አቅቶት ወደመጣበት እየተመለሰ ይገኛል ብሏል። በዚህ በዘመቻ ማዕበል በቅርቡ ወደ ምዕራብ ወሎ 54 መኪና ደርድሮ ሰራዊት አስገባ የሚል ወሬ እንዲናፈስ ቢያስደረግም 28 መኪና ለፕሮፓጋንዳ ተብሎ ባዶውን ይጓዝ የነበረ ነው። ከማዕበሉ ዘመቻ ይልቅ ማስተማሪያና ማዕበል ውሸትና ማስመሰል ማህበራዊ ሚዲያውን እንደሞላው ትልቅ ማሳያም ነው። ስለሆነም የፋኖን ጠንካራ ይዞታዎች ማስለቀቅ የሚለው የፋሽስቱ ብልጽግና አገዛዝ ሰራዊት እቅድ መክኖም ፋኖም ይዞታዎቹን አስከብሮና አጠናክሮ የያዘበት ሁኔታ ያለ ሲሆን፣ ጠላት ምሽግ ስለለቀቀን በበርካታ ቦታዎች በመንገድ ደክሞኝ ሲገኝ በደፈጣ መከራውን እያየ ሲመቸው እየጠፋና እየኮበለለም ይገኛል። መዳረሻው ድልና ነፃነት የሆነ የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምንሊክ እዝ ያወጣው መልእክት ያስረዳል። በመርአዊ ከተማ ታሪክ ተሰርቷል። በወታደራዊ አዛዡ ኮማንዶ ሙጅብ እየተመራ የኮሎኔል ታደሰ ሙለ ብርጌድ መርአዊ ከተማ ላይ በወዳደሩ ግርማ ከበደና ግብረ አበሮቹ ላይ እርምጃ ወስዷል። ድርጅታችን የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የኮሎኔል ታደሰ ሙሉነህ ብርጌድ በሚያካላቸውና በተቆጣጠራቸው ቀጠናዎች የጠላትን አሰላለፍና ስስ ብልት በማጥናትና በመረዳት ሰፊው የህዝብ ትግል ፈርቀዳጅ ገፈት ቀማሽ የሜጫ ህዝብ ለመታደግ በየጊዜው ራሱን እያደሰ በጠላት ላይ አጽፋዊ ምላሽ በመስጠት ላይ ይገኛል ብሏል። እንግዲህ በዚህ የትግል አብዮት ለህዝባችን ችቦ ለኩሰን ከአቀጣጠል ነው ጀምሮ ሁለት ዓመት ያስቆጠርን መስዋዕትነት እየከፈልን ቢሆን ትግላችን ከነፃነት ትግል የህሉና ትግል ውስጥ እንዳለን ከሜጫ አልፎም መላው አማራና የአማራን ህሉና ትግል የሚደግፍ ሁሉ በር ላይ መድረሳችንና ክንዳችንን ኃይላችንን በፈጣሪ ረዳት ጠላቶቻችን ክንድ እየሰበርን እንደሆነ በስራችን እያስመሰከርን እንገኛለን ብሏል። ታሪክን ያልተረዱ ለቅርብ ወራጃዎች ሰለባ እየሆኑ ድርጅታችንን በቅንጭብጫብ የተረዱና የናቁ እንዲሁም ለወዳቸው ያደሩ ድኩማኖች ሰፊ ድልና ትግል ያልተረዱ የእናታቸውን ሆድ ረግጠው በወጡ ባንዳዎች ላይ ተደጋጋሚ ብርጌዳችን የምሕረት ጠሪ ቢያደርግም አሻፍረኝ ብሎ ለሆዳቸው ባደሩ ባንዳዎች ላይ በተጠና መልኩ እርምጃ መውሰድ ጀምሯል። በዚህ መሰረትም በዛሬ ሁለት ከቀኑ ስምንት ሰዓት ላይ ብርጌዱ ሰርጎ ወደ ከተማ በማስገባት በተጠና መልኩ በጀግኖቹ አይነክኬ ብራሪ ቪአይፒ ልጆች እርምጃ መውሰድ ተችሏል ብሏል። በተወሰደው እርምጃም ትላንት ህዝባችንና ከድርጅታችን እንደተሰለፈ ማስመስል በምዕራዊና የአካባቢ ህዝብ ጭንብል በመልበስ ሲዘርፍ ቆይቶ በብርጌዳችን ክትትል ሲደረግበት የሀሰት ትርክት በመስራት ከጠላት ጋር የአርበኛ ዘመን ካሲዋና ሎጅስ ሊስቲክ ነኝ በሚል በውሸት ዶክመንተሪ ፊልም በመስራት ህዝባችን ሲያወናብድ የነበረና የህዝባችን ሚኒሻ በሚል አጥባይ ለብሴም ተቋም ውስጥ ሆኖም ለጠላት ትልቅ ጉልበት የነበረ ግርማ ከበድ የተባለ ሆዳደር ባንዳና ነፃነት እየተባለ የአድማብተና አባል ላይ እስከ ወዲያኛው ተሸኝቷል ብሏል። አሁንም ቢሆን የአማራ ትግል ችቦ ለኳሽ የሚጫ ህዝብና የአማራ ህዝብ ላይ የሚደርሱ ጥቃቶችና ሰቃዎችን ለመመከትና የህሉና ትግሉን በማሸነፍ የኢትዮጵያ ህዝብ በወርዱና በልኩ የሆነ ስርዓት በመገንባት ትውልድን የማሻገር ኃላፊነት በመሸከም ግዳጆችን በተጠናና ውጤታማ በሆነ መልኩ ማውጣት እና ህዝባዊ ትግል ሂደት ያለው በዲስፕሊን የተገነባ ኃይል እየሰራን መሆኑም ይታወቅልን ሲል ሄኖክ ሸርብ የኮሎኔል ታደሰ ሙሉ ብርጌ የህዝብ ግንኙነት መምሪያ ኃላፊ ይፋ ያደረገው መረጃ ያሳያል። ወደ ፋኖ ዴይሊ ቤተሰቦች አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸው ቤት መረጃዎች በዚሁ ተጠናቋል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እስከ ነገ መረጃ ሰዓታችን ድረስ በቸር ቆዩን።